ወደ ክታባችን ስንመለስ ማዩቀልዱ መዝሐበን ሚነል መዛሂብል አርባ ከአራቱ መዛሂቦች አንደኛውን ነጥሎ ይወዝዳል። እኛ አራቱንም እንወዳቸዋለን፣ እንዳጠቃላይ በሚችሉት ልክ አስተዋጽኦ ያደረጉ በጣም ለነብዩ ሀዲስ የለፉ የታገሉ እንወዳቸዋለን፣ እናከብራቸዋለን። ግን ጥቡቅ አይደለም፣ ይሳሰታሉ። ለነብያቶች ብቻ ነው እስማ ያላቸው፣ ነብያቶች ማዕሱሞች ናቸው። ሌላው ይሳሰታል። አረ መዛሐቦችን እኮ አይደለም፣ በአሁኑ ሰዓት እኮ ያስቀራውን ውስታዙ እኮ ነው የሚከተሉ አንዳንድ ሰው እኔ ማሙ ሻፊቅ እነ ማሙ ማሊክ ቢደርስ እኮ ጥሩ ነበር። አንድ ያስቀራውን ኡስታዝ ከሱ ውጭ እኔ አዲስ አይመጭኝም ይላል። ከሱ ውጭ የሚናገሩ ኡስታዞች በእስልምናቸው ጠራጠርባቸው ይላል። ከሱ ውጭ ያለ ኡስታዝ የቀራ አይመስለኝም ይላል። አንዳንዱ በዘር አንዳንዱ በኡስታዝ አንዳንዱ በኢማም አንዳንዱ በሙአዘን ተፈትኗል። አላህ ከሚፈተኑ ሰዎች አያደርገን። ሙንሲፍ መሆን ነው። ውስጥን ኦፕን አድርገው በቃ ከፍት አድርገ ቁርአን አዲስ ከመጣ ከማንም ተቀበል። አይመለከትም አረብም ይሁን አጀም፣ ጉራጌውን ስልጤ፣ ኦሮሞውን አማራ

የነቢዩላህ ኢብራሂም አባት የአላህ ጠላት መሆኑ ሲገለጽላቸው፣ አረ ወደ አንተ ተመልሻለሁ እኔ አይመለከተኝም አሉ። ነቢዩላህ ኑ ልጃቸው ሙጅሪም መሆኑ ሲነገራቸው እኔ አንተን ያለ እውቀት ከመጠየቅ በአንተ ትጠበቃለሁ፣ እባክህ ጌታዬ እዘንልኝ አሉ። በዛው ጀሃነም ተከትዬ የገባለሁ። ይሄ የሞኙ ሰው ንግግር ነው፣ የጥሩ ሰው ንግግር አይደለም። ትክክለኛው ሱና ሲመጣለት ደግሞ ከመዝሃባችን አይገጥምም ይላል። አሁን መውሊድ በየአመቱ በል። እንደውም እኮ ከኢደል አዳሃ ከኢደል ፍጥር በጣም በጣም በጣም በጣም

ቀዛማ አነ ረሱ ም ነሪሳሉ ኢማሙ ማሊክ እኮ ናቸው። ኢማሙ ማሊክ ማለት ኢማሙ ዳሩል ሂጅራ ይባላሉ። መዲና የነበሩ ሙፍቲ ናቸው። ኢማሙ ማሊክ በነበሩበት ጊዜ ሌላ ሰው ፈትዋ አይሰጥም ነበር። ፈቂህ የሆኑ ነበሩ። ነቢዩ ያልሰሩትን ስራ የሚሰራ ከዛም ደግሞ ጥሩ ነው ብሎ የሚያስብ ከሆነ ነቢዩ መልእክታቸውን በሥነ ሥርዓት አላደረሱም ብሎ እየተቻቸው ነው። ወደደም ጠላም ይላሉ። ቃለ ረሱል ም ተብሎ ያልተመሰረተ ነገር አምጥተህ እንትን ትላለህ። እንደ ነቢ ዐለይሂ ሰላም መዲና ሲሄዱ እኮ የጃሂልያ አመት ባል ነበረ። ምንድን ነው የሚሏቸው?

ነቢዩላህ ኢሳ ልደት ያከብራሉ። የነቢዩላህ ኢሳ ልደት ሲያከብሩ የኛው ነቢይ ታዲያ እንዴት ዝም ይባላሉ? አለ ጃይሉ እኮ ዝም ብሎ በግንዛቤው ነው። የነቢዩላህ ኢሳ ከተከበረ የኛው ደግሞ ሚንባብል አውላ ብሎ ዶሮ አረደ። ከዛ እያለ እያለ እያለ ሙጅሪሞች እየተቀባበሉት እየተቀባበሉት መጡና ዛሬ መውሊድ ያላከበረ አይኑ ይጥፋ በሉት አላሉ? አይኑ ይጥፋ በሉት አሉ። ደግመዋሉ። አይኑ ይጥፋ በሉት አሉ። ምስኪ እንደዚህ አይባልም እኮ፣ ነውር ነው። ነቢ ዓለይሂ ሰላቱ ሰላም ሀታ ተሳዳቢ አልነበሩ ተራጋሚ አልነበሩ ፋሂሻ መጥፎ ንግግር ካፋቸው አውጣ ነበር ነብዩ አለይሂ ሰላም በሌለ ነገር የሰው አይኑ ጥፋ ይባላል መውሊድ ያከበረ አይኑ ጥፋ ነበር እኮ የሚባለው ግን አይባልም ጫታችሁን ብሉ ገንፏችሁን ሞቃ አድርጎ አማሙቁት ሴቶች ጨፍሩ ጫት ብሉ ለሴቶች እኮ ነው ጫት ብሉ ጫት ያላችሁ በጫታችሁ ገንፎ ያላችሁ በገንፋችሁ መውሊድን የሚከለክሏችሁ አይናችሁ ጥፋ አባላችሁ እያለ ለዚህ ደረጃ ተደርሷል ቢዳ ታድጋለች ከዛም ትጎረምሳለች ከዛስ አይን ታበቅላለች። ከዛስ? ጆሮ ታበቅላለች። ከዛስ? እግርም እጅም ይኖራታል። ከዛስ? መደባደብ ትጀምራለች። ይሄው መውሊድ እያለች መጣች መጣች መጣች መጣችና በቃ መውሊድ ያላከበረ ሰው ካፊር፣ መውሊድ ያከበረ ሰው የነብይ ወዳጅ ሆነ። ከየት ተገኘ? አስላለው ሀቱ ብርሃነኩም እንኩንቱም ሳድቅ እስኪ አምጣ ባላህ ነው ግመል አዋተንነረድ እስኪ አምጡ። መረጃ የለም ባዶ ዝምብሎ ሲሉ ሰምቻለሁ። ነብይ፣ አላህን ፍሩ፣ መውሊድ በእስላም የለም።

አንዱ አንድ ጊዜ ምን ብለኝ ጥሩ ነው። መንቃመ ጉንጨይኒ ደከለል ጀነ ብሎ አሉ ነቢዩ አለይሂ ሰላቱ ሰላም። አለይ አዑዙ ቢላህ። የዳዋ ሰው ኮ ነው። ዳዋ ለሶስት ቀን ለአርባ ብሎ የሚወጣ ሰው ኮ ነው። መንቃመ ጉንጨይኒ ደከለል ጀነ ብሎ አሉ ነቢዩ አለይሂ ሰላቱ ሰላም። ነቢዩ አለይሂ ሰላቱ ሰላም መንከዘበ ዐለየ ሙተዐሚደን ፈልየተበወአ መቅዐደሁ ሚነ ናር ይላሉ ነቢዩ በእኔ ያላልኩትን ነገር እንዳልኩት አድርጎ አስመስሎ የሚያወራ ሰው መቀመጫውን ከጃሀነብ ያመቻቻሉ። ነቢ ላ ላ ሰላም መቀመጫው ጃሀነብ ነቻሉ። የአላህ ነቢ አይባልም። አላህን ፍሩ፣ አላህን ፍሩ። መውሊድ ቢድዓ ነው። መውሊድ ሽርክ ነው። መውሊድ ጫት ነው። መውሊድ ዳንስ ነው። መውሊድ ከሴትና ከወንድ መቀላቀል ነው። መውሊድ መንዙማ ነው፣ ሽርክ ነው። መውሊድ ኩፍር ነው። ሰደቃ ከፈለጋችሁ አርዳችኋ ብሎ በየቦታው የተራቡ እናቶች አሉ ጫማ አጥቶ ምላጭና ምስማር እግራቸው ላይ ይፈራረቀባቸዋል። በየክፍለ ሀገሩ ሂዱና ጫማ ግዙላቸው። ውሃ አጥቶ የወንዙ ውሃ ከላሞች ጋር አብሮ የሚጠጡ ሰዎች አሉ፣ ሂዱና ያስቆፍሩላቸው። መድረሳ አጥቶ የመድረሳ መክፈያ አጥቶ ጴንጤ ሙስሊሞችን እየተቆራመታቸው ነው። ሂዱ ድረሱላቸው፣ ዳዋ አድርጉ። መውሊድ እያላችሁ ለራሳችሁ እየበላችሁ ጥርሳችሁ የጨርሳችሁ ሶስትና አራት ዞርባ እያንከራተታችሁ ስጋ ለራሳችሁ በልታችሁ ነቢዩን ውዴታ ነው ቢሊደግ ተብርስ በጅ ስላም እንደዚህ ይባላል። እንደዚህ አይባልም። አረ ነቃበሉ፣ አላህን ፍሩ። ለእስላም ስሩ፣ መድረሳ ስሩ፣ መዝጊድ ስሩ፣ ቅሩ፣ አስቀሩ፣ ዳዕዋ አድርጉ። ጥርሳችሁን ጠብቁ፣ ዓይናችሁን ጠብቁ፣ ጆሮአችሁን ጠብቁ፣ ገንዘባችሁን ጠብቁ፣ ሴቶችን ጠብቁ እንጂ ዝም ብሎ መውሊድ መጨፈር አላያችሁም። አኗር መዝጊድ ላይ ድሮ እንደዚህ ነበር። አረ መንዙማ ሲባል የሚጨፈረው አሁን እኮ ሴቶች እንደዚህ እኮ ነው የሚያደርጉት። ኳ ሴቶች የሙስሊም ሴቶች የሚጨፍሩት እንደዚህ ነው። ጸጉራቸው ስክፍት ነው

እኔም ማቃትም ብታውቁ እናንተ ሞኞች ትንሽ ትስቁና ብዙ ታለቅሱ ነበራሉ አለ ያላህ ነቢይ። የእኛዎቹ ጫት እየበሉ ይደነሳሉ። የአሁኑ እኮ ዳንስ እኮ ነው። የድሮ የድሮ የድሮ ሱፊዎች ዝም ብሎ ሱብሃነላህ እያሉ ዝም ብሎ ድቤ ቁ ቁ ቁ እያረጉ ነበር። ጫት የሚበሉት የአሁኖቹ ዘፈን ሞቃ

ይህ መደባበቅ ሴትና ወንድ ያለ መቀላቀል ለእናንተም ቀልብ ንጽህና ቆንጆ ነው፣ ለነሱም ቆንጆ ነው። በሴቶች ድምጽ ደግሞ የዝሙት በሽታ ያለባቸው ሰዎች ይደሰታሉ። አላማ ድምጻቸው ተፈርጎ ሲያወሩ ሲቀላቀሉ የዝሙት በሽታ ያለባቸው ወንዶች ውስጣቸው ተረካለ ይችላል። ይሄ አላህ ነው ያለው። ተደንገቁ። መውሊድ ላይ እንዳጨፍሩ ጀሃነም ላይ ገብታችሁ ከሙሽሪኮች ጋር ትጨፍራላችሁ። ጥንቃቄ አድርጉ። አላህን ፍሩ። መውሊድ በቀልድ ምናልፈው አይደለም። በላሁን ሂዶ ሂዶ ሂዶ ሌላ አለም ገብቷል። ሌላ ዓለም። የነብዩ አለ፣ የዑለማዎች አለ የመዝጊድ ኮሚቴዎች አለ የአብሬት አለ የአልከሰው አለ የሶርጋን አለ የቃጥ ባሪ አለ የአናጂና አለ የኑር ሀውሴን አለ የዳናው አለ የዳንግላው አለ። ቆጠሩ፣ እስከ መጨረሻው። ይህ ትርምስ ከየት የመጣ ትርምስ ነው? እሺ አጅ ያደረጋችሁ ሰዎች መካ ስትሄዱ አለ እንዴ? መዲና ስትሄዱ አለ? በዚህ አንኳን አይገባችሁም። በአላህ መጀመሪያ የነቢዩ ህግና ደንብ ቢሆን መፈጸም የነበረበት የነቢዩ ሀገር ላይ ነበር፣ ግን የለም። ኪታብ ላይ የለ፣ ቁራል ላይ የለ። አላህን ፍሩ፣ የአላህ ባሪያዎች። እኔ ወላሂ ለእናንተ ወሲያ ነው

ማባከን እንዳታባክም አባከኞች፣ የሻይጣን ጓዶች ናቸው። አላማ ነቢዩ ርቧቸው ሆዳቸው ውስጥ ድንጋይ አስረዋሉ እኮ ድንጋይ። ሰሓቦች ቅጠል በልተዋሉ፣ ቆዳ በልተዋሉ፣ ለአላህ ዲን እየታገሉ እኛ ዛሬ ጫቱን፣ አምቧውን፣ ሀይላንዱን፣ ቱካሩን፣ ሌላ ከረሜላ ለእግራቸው ትራስ፣ ጭንቅላታቸው ትራስ አድርጎ የሚቀሙ ሰዎች አሉ። የተበሉ ሰዎች ናቸው እነዚህ ይ እንደዚህ አይነት ዛሊም ሲበዛ ነው ራህመቱ ዝናብ ይቆማል፣ አደጋው ድንገተኛ ሞት በሽታው ይበዛል። ሸሪያን የማያቅሰው ሲበዛ አማ ሸሪያ

አላህን እንፍራ። እንዳጠቃላይ ነቢዩ ብለው አሉ አላሉም? ይሄ ነው በቃ የሙእሚኖች ንግግር። አላህና መልእክተኛ ብለው አሉ ሲባል እሺ ሊሉ ነው ሊቆሙ ነው። አላ ያልቆመ ሰው ነብዩ በነበሩበት ሰዓት ቁርአን ይወርድበታል ሙናፊቅ ነው ይባላል። ይሄ ሙናፊቄ የጀሃነም ነበሪ ነው ይባላል። ያሁኑስ ፈትራ ነው እስከ መቼ እስከ ምን ሞት ድረስ። ይሄ ነው ፈትራው፣ ሌላ ፈትራ የለም። ወምንሁም መን ተጅዱ ያ አቡዱ አላ ጥሩቅ ሱፊያ ከሚለው ጀምረን ጨርሳትላ